ሆሳዕና ሆሳዕና፣ የሚለው ቃል በዕብራይስጥ ሆሴና የሚል ሲሆን ትርጉሙ እባክህ አሁናድን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አቤቱ እባክህ አሁናድን፣ አቤቱ እባክህ አሁና ቅና! በእግዚአብሔር ስም የሚመጣ ብሩክ ነው። መዝሙረ ዳዊት መዝሙር 117 ከቁጥር 25 እስከ 26። የሆሳና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ህዝብ በተለይም አእሩግና ህፃናት፣ ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም በማለት ጌታችን በክብር መቀበላቸው የሚታወስበት በዓል ነው። በዓሉም ሆሳና የሚለውን ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸበርት እሑድ ወይንም ፓልም ሰንደ ይባላል። ታሪካዊ አመጣጡ የመልካም ምኞት የድል አድራጊነት መገለጫ ሆኖ ከደገኛው አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት ዕድሜዋን ጨርሳ ልማደ እንስት ከተቋረጠባት በኋላ ሁሉን ቻይ የሆነው አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኟትን አምላክ አመስግነዋል። እስራኤል ካስከፊው የግብፃውያን አገዛዝ ተላቀው ባህረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጡ ጊዜ እንዲሁም የወዲት የተባለች ንግሥተ እስራኤል ሆሎፎርኒስ የተባለው አናዊ ንጉሥን ድል ባደረገች ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። በዘመነ ሐዲስም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቆራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋን መስቀሉ ሉቃስ 2218 በተጓዘ ጊዜ ሕፃናትንና አይሩግ ነፃ የሚወጡበት ቀን መድረሱን እነርሱ ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምረዋል። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ ወይንም ጸበርት በግንባራችን በማሰር በዓሉን በየዓመቱ እናስታውስ እናከብራለን። በዚህ ዕለት ዘንባባ የተባረከ ለሕዝቡ ይታደላል። ሕፃናትና አይሩብ ለዳዊት ልጅ መድኃኒት መባል ይገባል እያሉ ዘምረዋል። ይህ ሁሉ በአንድ ወገን የነበረው የአቀባበል ስነስርዓት ሲሆን በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝንም ነበር። ስርዓተ ኦሪትን ትንቢተ ነቢያትን በሚገባ እንከተላለን ይሉ የነበሩ ጸሐፍት ፈሪሳውያን፣ መምህር ሆይ ደቀ መዛሙርትን ገስጻቸው አሉት። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮሐሉ ሲል መልሶላቸዋል። ቅናት አቅላቸውን ያሳታቸው ፈሪሳውያንም የዋህ የሆነውን ሕዝብ ምስጋና ወደ ጥላቻ እንዲለወጥ አድርገዋል። ከሁሉም የሚያሳዝነው በዕለተ ሆሣዕና እሁድ ዘንባባ ይዘው የዘመሩለትን ጌታ ዓርብ ይሰቀል ዘንድ ይገባል ብለዋል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። ነሆ ንጉሥሽ ጻድቅና አዳይ ነው ትሁትም ሆኖ ባህያ ባህያይቱም ግልገል በወርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል። ዘካርያስ ዘጠኝ ዘጠኝ፣ ማቴዎስ 21 አራት፣ ማርቆስ 11 አንድ፣ ሉቃስ 19 28 እስከ 40፣ የዮሐንስ ወንጌል ምዕራፍ 12 ከቁጥር 15። ጌታችን ባህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤል ዘመነ ምህረት ሲሆንላቸው አባታቸው በአህያ ጀርባ ተቀምጡ ይታዩ ነበር። ጌታም እውነተኛ የህሊና ሰላም ይዤላችሁ መጣሁ ሲል በአህያ ጀርባ ወደ ቤተ መቅደስ ህይወታችን ተጉዟል። መላእክት በዕለተ ልደቱ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድር ሰላም ለሰው ሁሉ ይሁን ሉቃስ ሁለት 13 እያሉ የዘመሩለት የሰላም ባለቤት ነው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 ከማሰሪዋ በተፈታቻ እያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ህይወት ዛሬም ያድራል። የህሊና ሰላም ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሣዕና በአርያም እያል ልናመሰግነው ይገባል። ሆሣዕና በአርያም አቤቱ አሁን አድን አቤቱ አሁን አቅና። ምንጭ ሐመር ዘው ኦርቶዶክስ ተዋህዶ እነሳስቶ ላስጀመረን አስጀምሮ ላስፈጸመን ልውለ ባህሪ ቅዱስ እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለ መስቀሉ ክቡር አሜን። ይቆየ ስንክሳር ቲዩብ